እግዚአብሔር ሕያው ነው። ዲስታንስ ይከለክለው። ከዛ ምንድን ያልኩት በኢየሱስም ይሄን አይን አባቴ እግዚአብሔር ነው አሁን እንዲከፈትላት በኢየሱስም ተናገርኩኝ ናልኩ። ከዛ በኋላ መንፈሱን ረግሜ ጸልዬ፣ አይኗ ያያል በምስክርነት ይመጣለው። የምን ቢሰይ ነበር የተናገርኩት። ከዛ በኋላ አይኗ ምንም አያጀመርም ኢየሱስ ክርስቶስ። ስለዛ ሰው የሚገርማችሁ ቃል በተናገረ ጊዜ አባቲዮስ የልጁ ምን ሆኖ ተገኘ ነው የምለው ኦልሬዲ ተፈውሶ ነው የምለው ይሻል። ኖርማል ምንም ችግር የለውም። ምንም ነገር ምንም። ሃሌሉያ! እናትዮ ከዚህ እስከሚሄዱ ድረስ የልጅቷ አይን ማየት ጀምሯል። አሁንስ ሙሉ በሙሉ ምን ይያለ ነው። ሃሌሉያ! ምን ተሰማሽ? ደስ አለሽ ዓይንሽ ብያት፣ ምን ነበር የሚሰማሽ? አሁን ማያት ቢባለሽ ግን ምን ተሰማሽ? ትፈሪ ነበር መቼም። በዚህ በወጣትነት እንግዲህ ዓይን አለማየት ማለት እንደው እርግጠኛ ነኝ ምን እንደሚሰማሽ። ልብሽ ወዛ፣ ከዛ ማየት ሲጀምር ደስ አለሽ።